ምንድን ነው ማንን ለመሸወል ነገሩ? ወላሂ እኔ ያላያቸው ሞረብልካባ እኔ እዚህ ላይ ነው ማየው ሹፍቶ፣ እዚህ ላይ ተቆራርጦ ነው ያየሁት። እኔ እንትናቸው ላይ የቶባቸው ላይ ገብቼ እኔ አልከታተላቸውም። ይገርማቸዋል። አስለም ወደ ኢትዮ የራሴንም ሰላሳ ላሳ ሺህ ሰብስክራይባለኝ የራሴንም እየሰራሁበት አይደለም ወላሂ እየሰራሁበት አይደለም። እያ አላያቸውም። እና የመዳም ቅመሞች አሁን እንግዲህ ወይ ለመሳደብ ይገባሉ። እነሱም ላ አሁን እኮ ሰው እኮ እንትን ምንድን ነው የሚባለው? ከራማውን ነው እሽጧል። በቃ ይሁን ታንሽጧል። ምንም አይመስለውም። የተሰደበ ብቻ ብር ያምጣ ገንዘብ ይሆን ብቻ ንሞክረው እንወላ እንዴ፣ ማንን ለመሸወር ነው? ለነገሩ የመዳም ቅመሞች ብዙ ይሸወዱ ስላሉ እውነት ይመስላቸዋል። ወይንም ደግሞ ሊሳደቡ ይገባሉ። በዛው ያውላቸዋል። መታየቱ ስለሆነ ሹፍቱ ይቶ ሰብስክራይብ አይደለም ሳንቲም የሚያመጣው። እንደዚህ እየዋሻችሁ ራሳችሁን ዝቅ እያረጋችሁ የአንዱን አምጥታችሁ ስተቹ ምን ስትሉ እንደ ሊያሾ አኝ እያደረጋችሁ ሰውን እየበላችሁ ምግቡንም ሰውንም በአንድ ላይ እያላመጣችሁ እንደ ፈረስ፣ ካልሆነ ገንዘብ የለውም እኮ እንደዚህ ዝም ብሎ አይመጣም እኮ። እንደዚህ ቁጭ አርጋችሁ ሰብስክራይቡን እንደኔ አይና አይኑን ብታውት የለም። ስትንቀሳቀሱ አፋችሁ አብዛኛውን አፍ ሲንቀሳቀስ ነው ዩቲዩብ ስራ የሚሰራው በመሄር በመምጣት አይደለም። አፍ አፍ ይወዳል። ጥሩ ስራ አይፈልጉም፣ ተመልካች። ኢትዮጵያ ላይ ምን ያህል መሰላችሁ መጥፎ ስራ፣ ስብሀና አላህ መጥፎ ስራ፣ መጥፎ ወሬ፣ ውሸት ወሬ፣ ያላገባሽን አገባሁ፣ ያልፈታሽን ፈታሁ። ይሄ ነው ራስን ዝቅ አድርጎ እንደዚህ አሁን የነዚህን ነው የነዚህን መጃጃሉ መጃጃል ከፍ ብሎ ዝቅ ሲያስጠሉ። ወላሂ እንዴ! እንደ በፊትሽ ጎርደድ ይያር ራስሽን። ግን እኔ እኔ እኔ እንጃ አሁን እንደማን ይታመናል? አሁን በዚህ መጣችሁ ደግሞ ሌብነቱን ለማለባበስ ነው። ኧረ እንደፈለጋችሁ ግን ያስጠላል፣ በቃ ያስጠላል። እንደዚህ አይነቱን እኮ ባታውላቸው ጥሩ ነበረ። ግን እናንተ እንደ ሊያሾ የምትሳደብ ዝቅ የምታረገነን ገረድ ሰራተኛ ምን እያለች ሰራተኛም ቢሆን የአረብ ሀገር ሴት ሰራተኛ ተብሎ ሳይሆን በቃ ትንሽ እንኳን እንደው እራሱን ያኔ ልባቸውን እንዳይሰበር አነጋገር ማሳመር እሷ ግን ሂዳችሁ ስለምትሰሯት ሂዳችሁ ስለምታውላት ይሄ ስለሆነ የሚጠቅመው መግባታችሁ ነው። ቤቷ የሚጠቅማት ገባችሁ፣ ማየታችሁ፣ መከታተላችሁ። ሽፍቶ አውቃባችኋለች። የአረብ ሀገርን ሴት በልታዋለች። ገባችሁ። ያ ስለሆነ እያላመጠች ሰውንም ታላምጣለች። ምንም እኳ አይመስላትም። በቃ አያምሼ ብሩ ይምጣ። አሁን እነዚህም አያምሼ ገንዘብ እናገኝ ሆነ ራሳቸውን ዝቅ አርገው